የውስጥ ደዌ ህክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የህፃናት፣ ያዋቂዎች፣ የቀዶ ጥገናና የውስጥ ደዌ ህክምና ማዕከል። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦችና የኒኩሌር ሳይንቲስቶቿም ብሔራዊ የቀብር ስነ ሥርዓት ማካሄዷ ተነገረም። ወታደራዊ አመራሮችና የኒኩሌር ሳይንቲስቶችን ጨምሮ ለ12 ቀናት በዘለቀው ግጭት የተገደሉ 60 ሰዎች የቀብር ስነ ሥርዓት በብሔራዊ ደረጃም ተፈጽሟል። የቀብር ስነ ስርዓታቸው ከተፈጸመ መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባገሪ አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኢታማዦር ሹምነታቸው የአገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ነበሩ። ጥቁር ልብስ የለበሱ በርካታ ሐዘንተኞች መፈክሮችን በማሰማት የኢራንን ሰንደቅ ዓላማ በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባይ ታይተዋል። ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሳላሚ በእስራኤል ጥቃትም ከተገደሉት በርካታ የኒውክሊየር ሳይንቲስቶች መካከል የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ፍሬዲን አባሲ፣ እንዲሁም በቴሄራን የሚገኘው የእስላሚክ ኢዛድ ዩኒቨርሲቲ ፕሬዚዳንት ማሃዲ ቴራንቺ ቀብራቸው ተፈጽሟል። አሜሪካም ከእስራኤል ጋር ተሰልፋም በኢራን የኒኩሌር ይዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የ12 ቀናቱ ግጭት መቆሙ ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ድጋሜ ጥቃት ለመፈጸም ፍጹም እንደማያመነቱ በትላንትና ዕለት ገልጸዋል። በዋይት ሀውስ ጋዜጣዊ መግለጫ ላይ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት ትራምፕ ኢራን ዩራኒየም በከፍተኛ ደረጃ ማበልጸጓም ስጋት ፈጥሯል የሚል የተረጋገጠ መረጃ ከደረሳቸው ያለምንም ጥያቄ ጥቃት እንደሚፈጽሙ ገልጸዋል። ትራምፕ የኢራን የኒኩሌር ይዞታዎች ወድመዋል በሚለው አቋማቸው አሁንም እንደጸኑ ነው። የኢራኑ ጠቅላይ መሪ አያቶላህ አሊ ካማኒ ግን የአሜሪካ ጥቃት የኢራንን የኒኩሌር መርሃ ግብር ማደናቀፍ አልቻለም በማለት ከሰሞኑ ገልጸዋል። ካማኒ በዚሁ መግለጫቸው በእስራኤልና አሜሪካ ላይ ድል ተቀዳጅተናል ያሉ ሲሆን ለዚህ ምላሽ የሰጡት ትራምፕ በጦርነት የተመታቸው ኢራን ጠቅላይ መሪ እየተባለ የሚጠራው አያቶላህ አሊ ካማኒ እንዴት በሐሰት ከእስራኤል ጋር ያለውን ጦርነት አሸንፊያለሁ ይላል ሲሉ ተችተዋል። በሩዋንዳና በዲሞክራሲያዊት ኮንጎ መካከል የሰላም ስምምነት ተፈረመ። ለአስርት ዓመታት የዘለቀውን አውዳሚ ግጭት ያስቆማል የተባለውን የሰላም ስምምነት ዋሽንግተን ዲሲ ላይ ተፈራርመዋል። የሁለቱ ሀገሮች ውጭ ጉዳይ ሚኒስትሮች የአሜሪካ አቻቸው ማርክ ሩቢዮ በተገኙበት የተፈራረሙትን የሰላም ውል ፕሬዚዳንት ዶናልድ ትራምፕ ታላቅ ድል በማለት አድንቀዋል። ብጥብጥና ውድመት አክትሞ ቀጠናው ወደ አዲስ የተስፋና መልካም ምዕራፍ የተጀመረበት ቀን ነው ብለዋል። ትራምፕ ፊርማቸውን በስምምነቱ ላይ ሲያሰፍሩም የኮንጎ ፕሬዝዳንት ፊሊክስ ቲሽኬዲም ስምምነቱን ታሪካዊ ብለውታል። የሁለቱ አገሮች የሩዋንዳና ኮንጎ ፕሬዝዳንቶችም በቀጣይ ወደ ዋሽንግተን አምርተው ከትራምፕ ጋር ይነጋገራሉ ተብሏል። ስምምነቱ ውጊያ ማቆም፣ ትጥቅ መፍታትና ተፋላሚዎችን ወደ መደበኛ ሕይወት እንዲመለሱ ማድረግን ያካተተ ሲሆን ተግባራዊነቱ ላይ ግን ጥያቄ የሚያነሱ ወገኖች አሉ። የሩዋንዳን ጭፍጨፋ ተከትሎ ጎረቤት ዲሞክራሲያዊት ኮንጎ ሰላም ካጣች እነሆ 30 ዓመቷ። በሩዋንዳ ጭፍጨፋ የተሳተፉ የሁቱ አማጽያን ኮንጎ ውስጥ መንቀሳቀሳቸው እንቅልፍ የነሳው የኪጋሊ መንግስት አናሳ ቱትሲዎችን ለመከላከል በሚል ለተቋቋመው ኤም 23 ለተሰኘው አማጺ ቡድን ድጋፍ በመስጠት በኮንጎ ግጭት ሲሳተፍ እንደቆየ ይነገራል ምንም እንኳን ቢያስተባብልም። ለአማጽያኑ ድጋፍ ከመስጠት ባለፈ 7ሺህ የሚደርሱ ወታደሮቹን ወደ ኮንጎ በማስገባት ጭምር በቀጥታ ተሳትፏል የሚል መረጃም ሲቀርብበት ቆይቷል። በአሁኑ ስምምነት ላይ ስለዚሁ የሩዋንዳ ሰራዊትም ሆነም ለቆ ስለመውጣቱ ምንም የሰፈረ ነጥብ አለመኖሩ ትልቅ ክርክር ሊያስነሳ እንደሚችል ይነገራል። ከቅርብ ጊዜ ወዲህ በምስራቃዊ ኮንጎ ተደጋጋሚ ድል ያገኘው ኤም 23 አማጺ ቡድን ከያዛቸው አካባቢዎች ለቆ ይወጣል ወይ የሚለው ጥያቄም ምላሽ የሚፈልግ ነው። ለቆ መውጣት ብቻ አይደለም፣ በስምምነቱ መሰረት ኤም 23 ትጥቅ ይፈታ እንደሆነ በግልጽ የተቀመጠ የለም ይላሉ ታዛቢዎች። የሁቱ አማጺ ቡድንስ ቢሆን እስከ ዛሬ በተደጋጋሚ ተሞክሮ ያልተሳካው መሳሪያ እንዲጥል የተደረገ ሙከራም በዚህኛው ስለመሳካቱ ማንም እርግጠኛ አይደለም። ያም ሆኖ ቢያንስ ለጊዜውም ቢሆን ስምምነቱ በሁሉም ወገኖች ዘንድ ተስፋን አጭሯል። ሚሊዮኖች የሞቱበትና የተፈናቀሉበት በግዙፍ የማዕድን ሀብቷ የምትታወቀውን ሀገር ከድህነት እንዳትወጣ ያደረገው ጦርነት ሊቆም ግድ ነው ይላሉ። እናም ሩዋንዳና በቆዳ ስፋት ዘጠና ጊዜ የምትበልጣት ዲሞክራሲያዊት ኮንጎ አሁን የደረሱት ስምምነት የአሜሪካው መሪ እንዳሉት በእርግጥም ታሪካዊ ነው። ፕሬዚዳንት ዶናልድ ትራምፕ ግጭቱን እንዲያስቆሙ የኮንጎ መንግስት ባቀረበው ጥያቄ መሰረት ነው ከዚህ ውጤት የተደረሰው ተብሏል። አሜሪካ በምትኩ ከዲሞክራሲያዊት ኮንጎ ማዕድናት ተጠቃሚ ትሆን ዘንድ ቃል እንደተገባላት ዘገቦች አመልክተዋል። በአሜሪካና በእስራኤል የሚደገፈው አወዛጋቢው የእርዳታ ድርጅት ኃላፊ በተደጋጋሚ እርዳታ በመጠባበቅ ላይ በሚገኙ ፍልስጤማውያን ላይ በእስራኤል ጥቃት ግድያና ጉዳት ከተፈጸመ በኋላ ስራቸውን በአግባቡ እየሰሩ እንደሆነ ገለጹ። ጋዛም የሰብአዊ መብት ፋውንዴሽን የተባለው ድርጅት ኃላፊ ጆኒ ሙር ለጋዜጠኞች እንደገለጹት በእርዳታ ማከፋፈያ ቦታዎች አቅራቢያ የተፈጸመውን ግድያ ባይክዱም ሁሉም ክስተቶች ያጋጠሙት ለእርዳታ ጣቢያው ቅርበት ባላቸው ስፍራዎች ነው ብለዋል። ኃላፊው የተባበሩት መንግስታትን እና ሌሎች ዓለም አቀፍ ድርጅቶችንም ማረጋገጥ ያልቻሉትን መረጃ በማሰራጨት ከሰዋል። ምግብ የሚፈልጉ ሰላማዊ ሰዎችን ወደ ጦር ቀጠናዎች የሚወስድ ማንኛውም ሥራም በባሕሪው ደህንነቱ የተጠበቀ አይደለም ይላሉ ኃላፊው። ምግብ ፍለጋም የሞት ፍርድ መሆን አይገባውም በማለት ሐማስ በበኩሉ እርዳታ ማከፋፈል ከተጀመረበት ጊዜ አንስቶ እርዳታ ሊቀበሉ የሄዱ ከ500 በላይ ፍልስጤማውያን መገደላቸውንና 4ሺህ የሚሆኑ መቁሰላቸውን ገልጿል። የአይን ምስክሮችና የጤና ባለሙያዎችም በተለያዩ ጊዜያት የእስራኤል ጦር በእርዳታ ጣቢያው አቅራቢያ በተሰበሰቡ ፍልስጤማውያን ላይ ተኩስ መክፈቱን ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤናሚን ኔታንያሁ ግን የቀረበውን ክስ ተንኮል ያዘለ ውሸት ሲሉ ውድቅ ማድረጋቸው ይታወሳል። ይህ አዋዜ ነው።